በመንገድሽ ላይ የሚሰነቀሩ ብዙ እንቅፋቶች አሉ። ብልህ ከሆኑ ደግሞ እራሳቸው ዞር ይላሉ። እኔ በልጅነቴ ብዙ ዋጋ ከፍያለሁ። ቤተሰቦቼ ደግሞ በእኔ ቂላቂልነት ከእኔ ባሰ ብዙ ዋጋ ከፍ ቂልና ዕድለቢስ ከሆኑ ግን አንቺ ተጽጃቸው ምንም አድርጌ እንደማርግዛቸው ቃሉ። ነገር ግን አንድ ነገር በጣም እርግጠኛ፣ አፉን እንዲዘጋ ማድረግ መቻል አለብን። ለሁላችሁም የእጃችሁን ዋጋ ነው።

የተረገመች አሮጊት ማን ነው? በዚህ ሰዓት መርዶ ነው ያረዳት። ማዘር፣ እባክዎትን ይረጋጉ። ቅዠት ነው። ምን እየቃዡ ነበር?

ሄሎ ወይ፣ የምሰጥ ገንዘብ በቂ ላይሆን ይችላል። በእርግጥ ይሄ ነገር እንዳያሳስበኝ ዶክተር ነግሮኝ ነበር። ልክ ነው። ያራዳ ልጅ ከገንዘብ ይልቅ ሰባዊነት ነው ያስቀድማል። ጀለሶች እንዲሰማሩ አድርግ። እኔ አቁም እስካላልኩ ድረስ ፍለጋ እንዳታቁም። እሺ ወዳጅ፣ አመሰግናለሁ። የራሴን ስሜትና ደስታ ሳስቀድም አንቺን አንከራተትኩሽ አይደል ምናልባት ይቅርላት ይንቺ ይሆናል ብቻ አንድ ጊዜ ላግኝሽ ቀሪ ዘመኔን ሁሉ ለአንቺ ይኖራለሁ ደግሞ አገኝሻለሁ ይቅርታ። ወንድም አባት፣ ይቅርታ። ች ልጅ ታውቃታለህ? አይ፣ አላውቅም። እራሷ ናት ማዘር፣ አሁን ትንሽ ጠንከር ያሉ ይመስላል። ማየት የምትፈልገውን ጥንካሬ ላሳየህ ቃል አልገባም፣ ግን ምን እንደምፈልግ ታውቃለህ። ላንተ ስን ላንተ ስን ጤነኛ ሆኜ መንቀሳቀስንና ቆሜ መራመድን ነው የምፈልገው። የተለየ ነገር አላደረግኩም። ለማንኛውም ታካሚ የማደርገውን ያደረግኩት። ለእኛ ምን ዓይነት ዋጋን እየከፈልክ እንደሆነ ነገር አያሸኝም ዶክተር ግን አስታውሴን በመዳን ወይም ደግሞ ባለመዳን አይደለም ያንተ ማንነት የሚለካው። በልብል ላሰብከው ጤንነት ወይም ደግሞ ፈጽሞ ለማይመጣው ደህንነት ስትል የከፈልከው መስዋዕትነት ወይም ደግሞ ለመክፈል ያለ ህጽናት ነው። እንደ ሀሳቤ ቢሆንማ አውቃለሁ ዶክተር፣ ፊታችን ላይ ደስታ ቢነበብ መከራችን ተገጦ ስቃያችን መቋጫ ቢኖረው ደስተኛ ነበርክ። ለመረዳት ምን ያህል ነው ሩቅ የሚሄዱት? አይ ሌላ ሰውን ቢሆን የምረዳው ያልከውን ያህል እኮ ይሄድ ነበር። ግን ዶክተር አንተ ግን ማንነትህን የሚገልጹ ሺህ መገለጫዎች አሉ። ምን አለበት ሰዎች ጭንቅላታቸውን በክፋት ከመውላታቸው በፊት የሌላ ሰውን ሀሳብ ለመረዳት ሽራፊ መንገድ ቢሰጡ። የምንተላለፈው እኮ ልሳ ተምረዋል። ማዘር ያረግየ አባት ነው ስሜን መጽሐፍ ያስተማሪ ይገርማል። ምኑ የኔ ልጅ ነገሮችን የሚመለከቱበት መንገድ አንድዬ፣ መነጽሩን ከገጠመልህ እይታን ምንም አይነት ጨለማ አይገርደው። የእርስዎ ሚና ምንድን ነው? መታዘዝ። አመሰግናለሁ። ማዘ። ሄሎ። አሴ ዶክተር አረግን አይቻት ነበር። ሰውዬማ በእነዚህ ሰዎች ምክንያት ማህበዱ አይቀርም። ቆሻሻ ልጅ እርዳታ ማይታይብሽ። የሰማሽን ነገር አለ ስለ ልጄ የማወቅ ፈለግሽ? ማወቅ ስለሚባል ሊዲያ መግለጫ ሰጪ ናት ያለው ዶክተር ምን ሰምተው ነው? ሲያወራ የሰማሽው ነገር ካለ ብዬሽ እኮ ነው። ኤርሚያስ ምን ሰማ? የሆነ ሰው ደውሎለት ስለአደረግዬ ነው መሰለኝ እያወራ ወጣ። ደንግጦ ነበር በጣም ኤርሚያስ በሆነው ባልሆነው አይበረግግም። አውቃለሁ አውቃለሁ አውቃለሁ? ልበ ሙሉም ነው። አይ መስከሪያ አያሸም። እንግዲህ ጠንከር ማለት ነው። ለምን እ ፈጣሪያ መጣውን ለመቀበል ምን ማለትች ነው። ለምን ልጅ የምንሆነች። ምናልባት ሞታ ይሆናል። ምን? አሁን የምርት ሞቻለሽ። ነገር ኩህ እኮ ኤርሚያስ፣ እንድትከተልልኝ አይደለም እፈልገው ቀድመህ እንድትገኝ እንጂ። በምንም አይነት ሁኔታ አታቋርጠኝ። እደግምልሃለሁ፣ በምንም አይነት ሁኔታ እነሱ እንዲቀድሙ እንድታደረግ አልፈልግም። ኦ፣ አትሰማኝም እንዴ? የሚያገኟትም ከሆነ በድን ስጋ እንዲያገኟት ነው ምፈልገው። ተግባባል። መቼም ቢሆን ደግመሽ አቆሚ አገኟት ኤጭ ምድረው ጥዝ ምትይብኝ ይቅርታ የድሆሽ ድምፅ ቀፉኛል። ወደና አይደለም እኮ ምንጮሁ አውቃለሁ ወደሽ ማጮሄ ረሃብሽ ሰቅዞ ስለያዘሽ ነው። ምክንያቱ ይለያያል እንጂ ሰው እኮ ያለ ምክንያት አይጮሁም። ከምክንያቱ በላይ ደግሞ የሚያመን እንደ ሰው የሚረዳን ማጣታችን ነው። እሺ፣ የእኛ ሮዛ ፓርክ ስለጠራሽው የማውቀው ነገር የለም። አንድ ደረጃዋን ያላወቀች ከፈረንጅ እኩል ፊት ያለች ጥቁር አሜሪካዊት ናት። እኔ የተናገርኩት ሕመሜን ነው ያለ ማለት ደግሞ ማንንም መሆን አይጠበቅብኝ። በቃሽ፣ እባክሽ አታላዝምብኝ አረግኝ የት ይሆን ያለሽ? እንደ ሀረግ ያለች ደቃቃ ሴት፣ ይህ ሁሉ ጊዜ ከቤት ወታ ምን ሊያጋጥማት እንደሚችል ታውቂያለሽ? ፈጣሪ ይጠብቅልኛል ልጅ እኮ አንቺ ልጅ ላይ አይኑን የሚጠልበት ሰው አቶ ፈጣሪ እኮ እንደ ሰው አይደለም። ልጅም ከወደዳት ለአንቺም ለእሷም አንዱ ለታም ቢውልላችሁ ይመስለኛል። ምን ይገላታል? ማነው? እሱም ይገላት? ማነው እሱ? ሴትዮ እንደ ትልቅ ሰው ሆና እንጂ ባገኘ ቦታ እንደርጎ ዝም ብጥልቅ አትበይ። አንቺ ስለ ትልቅ ሰው ይሄ የኛ ሌቭል ነው፣ አይገባሽም። ልክ ነሽ፣ ዝቅ ማለት አልችልም። ልሰር ነው እንደ ቤት ደርስ የምጣሽ እኔ ስርዓት ያለኝ ሰው ነኝ። ለንግግርሽ ስርዓት ያለው መልስ እየሰጠውሽ ነው። ግድ የለም ሊዲያ ማን እንደሆነች በቅርቡ አሳያችኋል። አውቀሻለሁ፣ ለማስረዳት አትድከሚ። አሁን ምላስሽን ሰብስቢ። አይ የምትይ ከሆነ ደግሞ ጎልጉያ ወጣልሻለሁ። እስኪ እንደ ዘመናዊ ሰው እናውራ እኮ ካንቺ ጋር አዎ ከኔ ጋር አንቺ እኮ የጨለማ ዘመን ውስጥ የምትኖሪ ሰው ነሽ። እንዴት ነው ከአንቺ ጋር የማወራው? እንግዲህ ያንን ዘመን የኖረበት ሰው ነው የሚያውቀው። ግን እዛ ሆኜም ከሆነ ግድ የለም፣ እናውራ፣ እንግባባ ይሆናል። ብርሃንሽንም እንደማልሻማሽ ቃል እገባለሁ። እሺ፣ አንድ ደቂቃ ሰጥቼሻለሁ። አጠር ብታደርጊው ብዙ ነው። ቀጥይ። እኔና አንቺን በቀጥታም ሆነ በተዘዋዋሪ የሚያገናኘን ወይም የአንቺ ሆኖ ሳለ እኔ ነካውብሽ ነገር አለ ንግስት ከደንገጡር ምን ንብረት አላት? እሱን አንቺ ንገሪኝ። ለማንኛውም ምንም የለም እያልሽ ነው። ስለዚህ እኔና አንቺ ከዚህ በኋላ እንደ ጠላትነት የምንተያይበት ምንም ነገር አይኖርም። እንደዛ ለማሰብ እኮ ደረጃ ይጠይቃል ብቻ ይደርሳል። እንዳልፈልግ እግሬ እኮ አልታሰሳለኝ። አይዞት፣ አይዞት ማዘርዬ። ሲስተር፣ እውነት ነው እውነት ነው። ምኑ? ሊዲያ ያለችው ምን ብላ ነው? እንድትደብቅኝ አልፈልግም። ስለ ልጄ የማውቅ መብት አለኝ ማዘር። እኔ የማውቀው አንድም ነገር የለም። ብነግራት ትጎዳለች ብላችሁ አይደለም አይደል ማዘር እኔ ለነገ ማስቀምጠው ምንም እውነት የለም። እንዴት ምንም ነገር ጊዜው ላይ ቢሆን የምል ነኝ። ምክንያትሽ የሆነ ነገር ማስተካከል ይቻላል ብዬ ስለማስብ ይቅርታ አርግልኝ። እኔ ልጅ አየሽ ሲስተሪ፣ እኔ እንኳ በዚህ ማምንሽ አይመስለኝ። ለምን ስታይ የማልታመን ሰው ነኝ? እንደዛ ማለት ፈልጌ አልነበረም ሲስተሪ። እንጃ ብቻ እውነቴን ነው ከአንቺ ጋር ሳወራ ከልጄ ካረጋ የማወራ ያክል ነው የሚሰማኝ። ለእኔ ጥሩ አመለካከት እንዳለሽ ይሰማኛል። አዎ በትክክል። ግን እኮ የሚወዱ ሁሉ ይዋሻሉ፣ እንደውም የሚወዷቸውን የሚጠቅሙ ከመሰላቸው አትጠራጠሪ ያደርጉታል። የሆነ ነገር እንድነግሮት እየገፋፉኝ ነው። የምታውቂው ነገር ካለ እንድትነግርኝ የለመንኩሽ እውነቴ ነው። የኔ እናት ከሊዲያ ድምፅ ውጭ የሰማሁትም ሆነ የማውቀው እውነት የለም። አንድ ቀን እንኳ ሳትደሰት አንድ ቀን አንድ ቀን የሆነ ሳትኖር ወይ የኔ ከርታታ። ቆይ፣ ሊዲያ ምን ብላውት ነው እርምሽን አውጪ ያለች? ምን ጉልበት የቀዳኝ እኮ ሲስተር፣ እግሬ መርገጥ መራመድ አልቻለም እኮ። እሷ የምታስበውን የምትፈልገውን ነው የነገረችሁት። አሁን በልጅ ይቀለዳል? አይጠራጠሩ፣ በቅዠት የተሞላ ሟርት ነው። ባደረገልኝ። ይልቅ እርሶ ከበረቱ ልኝ፣ ዶክተርን ልደውልለት ነው የነበረ ለትንሽ እያስገረምኝ ለምን እኔ እኮ ምንም የሚያስገርም ነገር የሌለኝ ተራ ሰው ምናልባት ተሳስቼ ሆነ አይ አይመስለኝም ያለ ምክንያትማ እንደዚህ እንደማትለኝ በጣም እርግጠኛ ነኝ ልክ ነህ ምክንያት ይኖረኝ ይሆናል። እንደናንተ ያለው አስተዋይ እና የተማሩ ሰዎች ግን እንዲናዘዙ እንደማድረግ አስቸጋሪ ነገር ያለ አይመስለኝም። እንዴት ተንጀ የሚከሰከሳቸው አንድ አይል የምትፈልጉ ይመስለኛል። አረል በምን እንደተገረምኩ ማወቅ ትፈልጋለህ? ማንም ቢሆን ስለ ራሱ መስማት ቢፈልግ ይመስለኛል። አላቅም ምናልባት ሳስችም ሊሆን ይችላል። ምን በዚህ ወኔና ፍላጎት ሀረግን ለመፈለግ መነሳት ገርሞኛል። ዶክተር፣ የእናቴ ልጅ ምናል ምን መሰለህ ዶክተር፣ ያቀረብክልኝ ገንዘብ ምደራደርበት አይደለም። ያው እሷን አግኝቻት ክፍዬን እስከ ቀብል ድረስ አረጌ እናቴ ልጅ ናት። ያው ምን ለን እንደፈለግኩ መቼም ይገባል። ሀረግ እንጀሬ ናት። እሺ፣ ጥሩ እውነቱን ልንገር፣ በዚህ ልክ ገንዘብ የሚወድን ሰው ማመን ይከብደኛል። ታዲያ ዶክተር ታማኝነቴን ትፈልገዋለህ? ምርጫ ቢኖረኝ አልደራደርም። እንዴት ልትታመንልኝ የምችለው? ከእኔ የተሻለ የሚከፍል እስከሚመጣ ነው። የተወሰነ ግን ታማኝ ሳልሆን አልቀርም። አታስብ፣ ለጨዋታ ያለ ቢያመን ህመም እንኳን ሷ ካልተገኘች ነው። አታስብ ዶክተር እናገኛታለን ይሄ እንደ መርፌ እኮ መፈለግን ይቀር፣ ወይኔ ዞር ከማለት እኮ ወዴት እንደተሰለበችብኝ። ሉክስ አልፈልግም፣ ግን አግኝታት ልትይዛት ባለመቻለ መቻለ ተበሳጭቻለሁ። ልይዛት ላገኛት እኮ ተቻኩዬ ነበር፣ ግን በቃ አላቅም። ራሷን ቀይራ ካጠገቤ በአንዴ ተሰወረችብኝ። እንዴት ነው ራስን እየወቀስክ እጅና ጣት ፈትቀመጣለ ወይስ በቻልከው ትሮጣለህ? እሷን እስካላገኘሁ መቆም የለኝም ዶክተር ወረቀቶቹን በዚህ አቅጣጫ ለጥፍ ነበር፣ በዚህ ደግሞ እየደን ለጥፍ ዋሴ። ወይ ዶክተር እጀና ጣጥፊ ወደ ቤት መመለስ አልፈልግም። ማለት ለዛች መስኪን እናት እንደ ነፍሳቸው የሚሳሱላትን ልጃቸውን አግኝቼ ሊወስድላቸው ይገባል። አታስብ ዶክተር በርግጠኝነት እናገኛታለን። ተስፋ እንዲጋባብኝ ይፈልጋል። የሳይንስ ሰው ተስፋ ምናምን ያውቃል። ኢትዮጵያዊ መሆናችንን አትርሳንች እንዴ ከሱ ጋር ምን አገናኙ ተስፋ አታውቁም። አልገኝ የብሬን እኮ ነው ዶክተር የሆነ ልንይዘው ልንጨብጠው ልናረጋግጠው የምንፈልገው ነገር አለ፣ የምትሉት ነገር እኮ አለብዬ። እኔም እኮ ያንን አስቤ ነው ኢትዮጵያዊ ነኝ ያልኩ። አልገባኝም። በተስፋ እጃችንን ወደ እግዚአብሔር እንዘረጋለን። አዎ እንዘረጋለን። አየህ፣ ይህንን ተስፋ ሳይንስ ሊደመስስብን አይችልም። እጃችንን ወደ አምላካችን መዘርጋታችንን አናቆመ። አይ ዶክተር፣ እኔም እኮ ያንን ነው ማለት የፈለጉት። አሁን ግን ተስፋ ውስጥ ተዘፍቄያለሁ። ባዶ ተስፋ ብቻ እንዳይሆን። እውነቴ ነው ዶክተር፣ የጊዜ ጉዳይ ይሆናል እንጂ ማግኘታችን ማይቀር ነገር እያጽናና ሀይ ነው። ኧረ አይደለም ዶክተር፣ የሚሆነውንና መሆን የሚገባው ነገር ስለሆነ ሲስተር ነች። በእርግጠኝነት ማዘርጋ ነው ያለችው። እና ምን እያሰብክ ነው? የሆነውን በስልክ ላውራት አልችልም። እሱ ስልክ ነው። ምን ሆንሽ ልጅ? አይ ምንም አይደል ዶክተር። ስልኩን ዘጋብሻ አይደል? አዎ ቢዚ ሆኖ ነው መሰለኝ፣ ቢዚ ነው። አትድከሚኝ እኔ ልጅ ድሌን አቋሉ አረግዬ የለቸው። ለምን ክፉ ክፉን ያስባሉ? ምን ደግ አለና ምን ላስብ? በስነ ልቦና የስበት ሕግ የሚባል ነገር አለ። እኔ ምኑን አውቄ፣ እሰማሻለሁ። እርሶ ነገሮችን ለመረዳት አይዘገዩም። ሀይ ሀይ፣ ደንቆሮ ነገር እንደው ቀደም ቀደም ማለት ይወዳሉ። እሺ ይቅር፣ በቃ አይ፣ ንገሪኝ እንጂ ይህን ልጅ እንደ ቢጠቅምኝ አይደል ካልገባኝ፣ አንቺ እዚህ ሆነሽ ጠይቅሻለሁ። ክፉ ካሰብን ብዙ ክፉዎች ይከቡናል ወላዲተ አምላክ ማዘር። በዛ ልክ መልካም ካሰብን መልካም ይከብናል። ሲስተርዬ፣ ልቤ ፈራ። ምናልባት ልጄ ሞት ማዘር፣ እንደዛ አይሆንም። ሀረግ አትሞትም። እሺ ሀረግ ምንም አትሆንም። ምንም አትሆንምሽ። ዶክተር በጣም ትጨንቃል ታውቃለሽ። ያኔ ማታ ህፃንኜ ነበር። መቼ? ሀረግ ጠዋት ልትጠፋ ማታ እንዴ? ዶክተር ለአረግ መጥፋት ምክንያቱ አንተ ነህ እንዴ አሁን እሱን እዚህ ማውራት አስፈላጊ አይደለም? አታስብሽ እናገኛታለን ቅንነትህን አደንቃለሁ አመሰግናለሁ ግን እንዴት እናገኛታለን ብለህ እርግጠኛ መሆን ቻልክ ዶክተር ጥርጣሬ እንፈራዋለሁ ዋሴ የዋሃቱ በአንድ ነገር ግን ላረጋግጥልህ እችላለሁ በምን አረግን ማንም ሰው ጉዳት ላይ ያደርስባት አይችልም ለምን አልፈቅድማ እምነትህን ወደድኩት እና ደግሞ ራሷ ላይ የከፋ ጉዳት እንደማታደርስ በደንብ እርግጠኛ ነኝ። ቅድም የዋህ ነህ ያልኩ በጥርጣሬ ነበር፣ አሁንስ የዋህነትን አረጋገጥክልኝ። እንዴት? እሺ ልክ ነህን በልና፣ ሐረግ ራሷ ላይ ጉዳት ላታደርስ ትችላለች እኮ፣ ግን ደግሞ ለመሞት ዝግጁ ነች እንዴ? ዶክተር ምን እያልከኝ ነው? አልገባኝ። አስተውል እንጂ ያደረገችውን ተመልከት። ራሷን እኮ ፈተና ውስጥ ከተታለች። መኖር የምትፈልግ ቢሆን እኮ ራሷን የምትከላከልበት ቦታ ላይ ነበር የምናገኛት፣ ገዳም ወይ ደግሞ የሰው ቤት ተጠግታ ዶክተር፣ እንደዛ ነው የሚሰማ። እኔ ምንም ተሰማኝ ምንም እኮ ምንም ለውጥ አያመጣም። እውነታው ግን ይህንን የሚያሳየው እኔ እንጃ። ዶክተር፣ እኔ ግን ይህ መቀበል በጣም ይከብደኛል። ዋሴ ቅድም ያገኛት እኮ ጎዳና ላይ ነው።